ካሌብ ራሱን ቀይሮ የቲናንና የዳኒን ቅሌት አረጋግጧል። ትሁት በሁኔታዎች ግራ ተጋብታለች። ካሌብ እንግዲህ ቲናንና ትሁትን እንዲሁም ዳኔን ለረጅም ጊዜ ተመልሶ ፊልድ ሊሄድ እንደሆነ አክስቱ ልትመጣ እንደሆነ አክስቱ መስማትም መናገርም የማትችል መሆኑን አሳውቆ እንዲከባከባት ከነገረ በኋላ እሱ የራሱን ሀሳብና እቅድ አሰናድቶ ሻንጣውን ይዞ ከቤት ወጥቷል። ቲና እንግዲህ ካሌብና የካሌብ አባት ቁጭ ብለው ስታንገላታኝ ስታሰቃየኝ የሚለውን ሰምታ ቲና በጣም ደንግጣ ነበረ። ካሌብ ህልም አይቶ እየነገረኝ ነበር፣ ያንን ነው እንዲህ አመንከው እንዲህ የምትይኝ፣ በህልሙ እኮ ነው። እንዲህ እኮ እንደዛ ሲንከባከበው እንደዛ ሲል በጣም ገርሞኝ ነበር። ሰላም ሰላም ብያለው ውድ ቤተሰቦቼ፣ እንዴት ናቸው? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በየላችሁበት የዓለም ጥግ ሁሉ ሰላማችሁ ብዙ ትርፍርፍ ይበልኝ እያለ ዛሬም እንደተለመደው የግፈኛዋ ሚስትና የሰራተኛዋ ፍጥጫ ክፍል 23ን እዤላችሁ መጥቻለሁ። ለዚህ ቻናል አዲስ የምትመጡ ቤተሰቦች የቻናሌን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ደግሞ ቪዲዮን በላይክ ጀምሩ። ለዛሬ ይዤላችሁ የመጣሁት ቪዲዮ የግፈኛዋ ሚስትና የሰራተኛዋ ፍጥጫ ትወት በጣም አጓጊና ልብ አንጠልጣይ ብዙዎቻችንን እያስተማረ ያለ ከሚለቀቁ ድራማዎች ተወዳጅ ከሆኑት ድራማ መካከል አንዱ የሆነውን ነው ማለት ነው። ባለፈው ክፍል ላይ እንግዲህ ቅድም እንደነገርኳቸው ያቆመው ካሌብ እና የካሌብ አባት ቁጭ ብሎ ስለቴና ቴና እየተረከለት ልክ እንደ ትረካ ማለት ነው ስታሰቃዩ የነበረውን እያንዳንዱን ነገር እየነገረው ቴና በር ላይ ቆማ እያዳመጠች ነበር። ያንን ስትሰማ ቴና እንግዲህ ቀልቧ ይገፈፋል፣ በጣም ይደነግጥና ዘን እንግዲህ አባትየው ወደ ስራ ይሄዳል። ከዛ እንግዲህ ካሌብ ጋር ትቀመጥና አመንከው፣ እንዲህ አባዬ ያለውን ስትለው ምኑን፣ ቅድም ስታሰቃየኝ ስታንገላታኝ ምናምን ያለውን ስትለው፣ እንዴ አባዬ እኮ ሕልም አይቶ እየነገረ ነበር፣ ሕልም ነው። ግን ምን ሆነሻል? ተረብሻል ተረብሰሻል እኮ ቲና ሲላል፣ አዎ ተረብሻል እንደ ምን ሆነሻል? አመንከው ግን ምንም ለማም ነው በህልሙ እኮ ነው ስታሰቃይኝ ስታንገላታኝ እያለ እየነገር ነበር እና ህልም ነው እና ቅዠት ነው ስትለው አዎ በጣም ደስ ይላታል ማለት ነው ቲና ከዛ እንግዲህ ካሌብ ለቲና አሁንም ተመልሼ ወደ ፊልድ መሄዴ ነው የአሁኑ እንግዲህ በጣም ረጅም ጊዜ ነው የምቆየው አክስቲ የምትመጣለች ትመጣለች አባዬ አክስት እህቶች አሉት እንዲስለው አዎ ሁለት እህቶች አሉት አንዷ መናገርም መስማትም አትችልም። እና የትኛው ናት የምትመጣው? መናገርም መስማትም የማትችለው ነው። በቃ ችግር የለውም አንተ ለዚህ አታስብ። ለዚህ ነው በቃለሁ አባዬ እንደተንከባከብኩት እሳንም እንከባከባታለሁ ትለዋለች። አዎ አውቃለሁ። እኔ ደግሞ ምን የሚስት ሀኮርሃለሁ ስትለው፣ አዎ የኔ ሚስት እንዳንቺ አይነት ሚስት ያለው ማን ነው እንደኔ ታደለ ማን ነው ይላታል። ከዛ እንግዲህ በጣም ደስ ይላታል። ካሌብ ወደ ፊልድ መሄዱ ለዳኒ ሄዳ እስከምትነግረው ቸኩላለች። ካሌብም ለትወትም ሄድ ነው አክስቴ ትመጣለች እና አክስቴ መናገርም መስማትም አትችልም። ስለዚህ ያን ማለት ደግሞ ምንም ነገር አታደርግም ማለት ነው እንድትንከባከቧት ስላትወት ቆይ እዚህ ቤት እንደኔ እራሱን መከላከል የማይችል ሰው በይመጣ ደስ ይለኛል። ደግሞ አሁን ለእሷ ችግር ውስጥ ልገባ ነው። እኔ እኔ አልችልም ትለዋለች። ለማንኛውም ማልችል ከሆነ ከወዲሁ ልሰናበት ወዳሉ ቲና ትወት አይዞሽ ትሰናበትኛለች። ግን መስማትም መናገር ማትችልም ማለት እራሷን መከላከል ማትችል እንዳይመስልሽ ብቻ ሁሉን ነገር አድርጊ ይላታል። ቆይ ግን አንተ የት ልትሄድ ነው ስትለው፣ ፊልድ ልሄድ፣ ብዙ ሰዓት ብዙ ጊዜ ቆያለሁ። አባዬ እንግዲህ እንደምታየው ነው። ጠዋት ጠዋት ይወጣል ማታ ይመጣል። ስለዚህ ለእሷ ማነው የሚከላከልላት? ማነው ለእሷ የሚጠብቃት? እሷ ራሷን ትጠብቃለች፣ አታስቢ ትሁት ይላታል። ትሁትም እንግዲህ ምንም ማረግ ስላልቻለች በሀሳቡ ተስማማለች። ከዛ እንግዲህ ቲና ሮጣ ዳኒ ጋ ሄዳ፣ ሰርፕራይዝ የምስራች አለኝ ትሎ፣ ምንድነው የምስራችው? ካሌብ ሊሄድ እኮ ነው። ካሌብ ሁሌ ሊሄዳደን እንዴ? ይሄ ምን ሆነ? የምስራች ምን ሆነ ደስ የሚለው እንዴ ለረጅም ሰዓት እኮ ይቆያል በዛሬ ደግሞ አክስቱ ልትመጣ ነው አክስቱ ጭራሽ የኔ ምስራቱ አክስቱ ልትመጣ ነው አክስቱ በትመጣም እኮ መናገርም መስማትም አትችልም ትለዋለች ለዳኒ ለማንኛውም ለማንኛውም ደስታውን በልክ አድርጊው ደስታውን ሳታጣጥሚ ደስታውን እንዳታጭ ይላታል ዳኒ ቆይ ደስ አላለህም እንደ ምን ሆነ እርስ የሚለኝ በቃ እዚህ ቤት እኮ አንተ ነህ ማለት ነው የቤቱ ባለቤት ሆንክ ማለት አይደል? እንዴ ትለዋለች እሱም ለማንኛውም፣ ከትሁት ጋር መስማማት አለብሽ። ትሁትን ታርጌታችን ትሁትም ሽማግሌውም አይደለም። ስለዚህ ከእሷ ጋር ተስማምተሽ መኖር አለብሽ። እኔም ያን አደርጋለሁ ስትይ ነው ወደ ቤት የመጣሁት ይላታል። ከዛ እንግዲህ ዳኒ ካሌ ቁጭ ብለው እያወሩ ካሌ ምንድነው የሚያስጨንቀ በቃ አባዬስ አባዬ ስራ በዝቶበት ነው መሰለኝ። ጠዋት ማታ ነው፣ ጠዋት ወጥቶ ማታ ነው የሚገባው። አሁን ያው በህመምና እና በሲቃ ስላሳለፈ አንዳንዴም አንድ አንዴም ዘና ማለት ስላለበት ወጣ እያለ ዘና እያለ ነው። ስለዚህ ይህንን ጊዜውን ደግሞ ልጋፋበት አልፈልግም ይለዋል ማለት ነው። ካዲ ግን ያው አንተ ሁሉን ነገር ላንተ ነው አደራ የምሰጠው ቲናም ምግብ እየበላች አይደለም፣ አየት አድርጋት ችግር የለውም። ይሄ እኮ ሊያሳስበው አይገባም። ለኔም እኮ ቤተሰቦቼ ናቸው ይለዋል ማለት ነው። ዳኒ እስከሚሄድ ድረስ በጣም ይቸኩላሉ። ከዛ እንግዲህ ካሌብ ሻንጣውን ልብሱን አዘገጃጅቶ ወደ ሻንጣ ሲከት ቲና ትመጣለች። የኔ ውድ ትናፍቀኛለህ እኮ በቃ ከናፍቆት በስተቀር ሌላ ሁሉንም ነገር እንዳታስብ። እኔ ሚስትህ አኮራሃለሁ። አቃለሁ። አልጠራጠርም። አልጠራጠር ብዙ ነገር ታደርጊያለች ይላታል ማለት ነው ካሌብ እንግዲህ ልብሱን አስረርቶ ሊሄድ ሲል ዳኒም ቲና ትውትም እንግዲህ ይሸኙታል ከዛ ከበሩ ሻንጣውን አምጣ እስከ መኪናው ድረስ ልብስ አይደለ ትለዋለች ትውት ከዛ ካሌብ እኔ ምንም እየገባኝ አይደለም ስለዚህ ወዴት ነው ይሄን ያክል የምትቆየው ስለምንድን ነው ቆይ አክስት ስትመጣስ እንዴት ነው የሚሆነው ስትለው አይዞሽ ሁሉን ነገር ታቂዋለሽ፣ እደውልልሻለሁ፣ እያንዳንዱን ነገር አሳውቅሻለሁ። ይላታል ካሌብ በቃ እሺ ብላ ይሰነባበቱና ካሌብ ይሄዳል። ካሌብ እንደሄደ እንግዲህ እራሱን ሴት መስሎ ሸርቡን ሸርቦ ፀጉሩን አድርጎ ልብሱን ፏብትን ብሎ አክስት ሆኖ ይመጣል። ያባባ እህት ሆኖ ማለት ነው። ከዛ ሲመጣ እንግዲህ ዳኒና ቲና ደረት ለደረት ተለጣጥፎ ያያቸዋል። ምንም አላለም። ከዛ ትውት ትመጣና የሚበላ ልስጥሽ ትላት፣ ምንም መልስ አልሰጠቻትም። እናንተ ብልግናችሁን በልክ አድርጉት እንጂ ቢያንስ እዚህ ጋር ሰው ተቀምጧል ስትላቸው፣ ወደዛ በክሽ ያለኝን ደስ አላጣጥምበት ትላት አለች። በቃ መኝታ ቤት ማንም ሰው እንዳይመጣ እኔና ዳኒ ልንገባ ነው ትላት፣ እናቴና ዳኒን ይዛ መኝታ ቤት ትገባለች። ካሌብ እንደዛው ልብሱን እንደለበሰ ሄዶ ሳያቸው ትለጥፍጥፍ ብለው ተኝተዋል። ካሌብ እንግዲህ ምንም ማላለ፣ ባይኑ አየ አረጋገጠ፣ ቀስ ብሎ ወደኋላው ተመልሶ ይወጣል። ከዛ እንግዲህ ምንም ማላለ፣ በሩን ሲዘጋ ሰው ቲና ትነቃለች። ቲና ስትነቃ እንግዲህ ማንም የለም? ዳኒ ተኝታል። ሰው ገብቶ ነበር እዚህ፣ ሰው መጥቶ ነበር ትለዋለች። ማንም የለም፣ እባክሽ እየቃየሽ ነው፣ ዝም ብለሽ ተኝ ይላታል። ከዛ እንግዲህ እሳሎን ስትወጣ ካሌብ ወይም ደግሞ ወይዘሮ ያባባ እህት ተቀምጣለች። እሳሎን ማለት ነው እዚህ ተጎልታለች። እኔ ሲሄድ እኮ እዛ ተቀምጣለች። ንገሪያት ሁለተኛ መኝታ ቤት እንዳትመጣ፣ ከእሱ ጋር ያለኝን ደስታ ላጣጥምበት። በዳኒ የማፍርበት መሰለሽ? ብልግናሽን ባክሽ በልክ አድርጌው ስትላት፣ እኔ በዳኒ የማፍርበት መሰለሽ? ለዳኒ ምንም እሆናለሁ ትላታለች። ትሁት ለትሁት ደረቷን ነፍታ ማለት ነው ካሌብ ይሄን ሁሉ እየሰማ ነው። እነሱ የሚያውቁት መስማትም መናገርም እንደምት እንደማትችል ነው። ከዛ እንግዲህ ከመኝታቸው ተነሳው ቁርስ ላቅርብ ስትላቸው አንፈልግም፣ እኛ እናቀርበዋለን፣ ጥላት ስላታለች ቲና። ከዛ ቆይ፣ ለምንድን ነው አንቺ እንጂ የማትረጋጊ፣ ግን ሰላም የማትፈጥሩ ለምንድን ነው? ሁላችሁም እሷን የምትለችሁ ነው የምትሰሙት? ቆይ፣ ምን አድርጋችሁ ነው ምን አቅምሳችሁ ነው ትላለች፣ ትውት ቲና ማለት ነው። ከዛ እንግዲህ ቁጭ ብለው እያወሩ ከዚህ በኋላ አባትዮው በፊት መጥፎ ነው። እኔ ደግሞ ማቀው በፊት ጥሩ እንደሆነ ነው። ገንዘብ የማይሰጥ ሰው ምን ጥሩ ነው ብላ ታስባለህ? ትለዋለች ለዳኒ ማለት ነው። ታዲያ አሁን ጥሩ ነው? አሁንማ የሌለገገም ሆኗል፣ በጣም ጥሩ ሞኝ ጅል ሆኗል። ስለዚህ አባትና ልጃቸው ገንዘብ ወስደን ቤታቸውን እናጨልላቸዋለን። ስለዚህ እንደዛ ስትል እንዲህ ብላ ስትናገር አባትና ልጅና ጨላለን ብላ ስትናገር፣ እንግዲህ ካሌብ ወይም ደግሞ የአባባህት ወይዘሮ አጠገባቸው ቁጭ ብላ ነበረ። ብድግ ብላ ትሄዳለች። ግን አባዬ ምን አይነት ክፉ ነው እንደዚህ ጅልል ሞኞነች እህት እያለችው ይህን ሁሉ ሀብት ማስቀመጡ ብላ ትናገራለች። ቲና ማለት ነው። እሮጦ ኮሽና ይሄዳል። ኮሽና ሄዶ እንግዲህ ወዲያ ወዲህ ሲል ትውት ምን ተፈጥሮ ነው፣ ምንድን ነው ችግሩ? እያለች በጣም ትደነግጣለች፣ ግራ ትጋባለች በነገሮች። ቆይ ምን አድርገዋት ነው እነዚህ ሰዎች? በቃ ደግሞ ሆን ለእሷ ጥብቅና መቆም አለብኝ ማለት ነው እያለች ብቻዋን እያዋራች እያለ እንግዲህ ትውት እዛው እንደቆመች ቲና ትመጣና፣ ከዚህ በኋላ ይች ሴትዮ እዚህ ትጎላት አጠገባችን ብቅ እንዳትል። ቆይ አንቺ ምንድን ነው የምትየው? ምን አላበዛሽውም? እንዲያሆነስ ስትላት ትወት አው ከዳኒ ጋ ያለኝን ፍቅር ላጣጥምበት አስሬ እየመጣች አትጎለትብኝ ስትላት በጣም ይናደዳል ካሌብ ወይም ደግሞ ያባባት ሆነ የመጣችው። ወይኔ በሩን ዘግታ ስትወጣ ቲና ወይኔ ካሌብ ብሎ ልብሱን ሲመጭር ቲና በድንጋጤ ቅርታ ትሁት በድንጋጤ ስትጮ አፏን ያፍናታል። የዛሬው ድራማ እንግዲህ ይሄንን ይመስላል። ከወደዳችሁት፣ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ክፍል እስከምንገናኝ ባይ ባይ